ተው ሚ አባውት ዩርሰፍ ቺ ጥያቄ፣ አብዛኛው ሀበሻ ልክ እንደ ጦር የሚፈራት ጥያቄ ናት። ስለአንተ ንገርኝ፣ ስለ አንቺ ንገርኝ የምትለዋ ማለት ነው። ይህንን ጥያቄ ደግሞ በየቦታው ነው የምትጠየቁት። አስቡት፣ አዲስ ክላስ ተቀላቅላችሁ ሊሆን ይችላል፣ ጓደኛ ስታፈሩ ሊሆን ይችላል፣ ስብሰባ ላሆናችሁ ሊሆን ይችላል፣ የስራ ኢንተርቪው ቁጭ ብላችሁ ተቀምጣችሁ ሊሆን ይችላል ወይም ደግሞ ማን ያውቃል ትልቅ መድረክ ላይ ሆናችሁ ራሳችሁን ማስተዋወቅ ይኖርባችኋል። ይሄንን ጥያቄ እንዴት መመለስን እንዳለባችሁ በሚገባ ማወቅ በቃ ግዴታችሁ ነው። ምንም አወላዳት የለም። አንድ ልንገራችሁ ደግሞ ምን እንደሚፈጠር ይችን ስትጠየቁ፣ ቴል ሚ አባውት ዮርሴልፍ ስትባሉ፣ ሚያዝ የሚጨበጥ ነው በቃ የሚጠፋባችሁ። ከየት ልጀምር? ስሜን ልንገረው? ከዛ እድሜን ልናገር? አያይ፣ ስለ ቤተሰብ ወይስ ስለስራ እያላችሁ በቃ ማለት የምትፈልጉትን ታውቃላችሁ ግን አፏችሁ አይንቀሳቀስም። በርሱ አሁን ያበቃል። ከዚህ ቪዲዮ በኋላ ራሳችሁ እንዴት በብቃት ጢቅ ብላችሁ ኮራ ብላችሁ እንዴት እንደምታስተዋውቁና የሚያዳምጧችሁ ሰዎች ረረረረ ይህ ልጅ በቃ ኃይለኛ እንግሊዝኛ ተናጋሪ ነው እስኪሏችሁ ድረስ ነው ማድረጋችሁ። ሶ ዝግጁ ከሆናችሁ ታዲያ ወደ ቪዲዮ እንግባ። ቀጥታ ስለምንፈጥን ወረቀትና እስኪቢቶ መያዝ እንዳይረሳ ን ቴል ሚ አባውት ዩርሴልፍ ስትባሉ ግራ የምትጋቡ ከሆነ የምትፈሩ ከሆነ ከየት እንደምትጀምሩ ካላወቃችሁ ወይም ደግሞ ሁሉ የሸመደዳችሁ ከሆነ የምትናገሩት ይቺ ቪዲዮ ለእናንተ ናት። ዛሬም አሳያችሁ ቴል ሚ አባውት ዩርሴልፍ ይቺ መከረኛ ጥያቄ ስትጠየቁ እንዴት በብቃት መመለስ እንዳለባችሁ የእንግሊዝኛ ፍሬዞችን ብቻ አይደለም የምሰጣችሁን ሙሉ ስትራክቸር ነው የምሰጣችሁ። ልክ እዚህ ላይ እንደምታዩት በስድስት ስተፕስ ከፍዬ እያንዳንዱ እንዴት እንደምትመልሷቸው አሳያችኋለሁ ማለት ነው። ግሪቲንግ አለ፣ ኤሪያ አለ፣ ፖዚሽን አለ፣ ኳሊፊኬሽን፣ ፋሚሊ፣ ሆቢ። አሁን አትጨናነቁበት እያንዳንዱን ጥረ እናያቸዋለን። ሶ የመጀመሪያው እንግዲህ የምንጀምረው ኢዝ ግሪቲንግ ወይም ደግሞ ሰላምታ። ሶ ታዲያ ግሪቲንግ ላይ ስትገቡ አንድ ሰው መቼም ታሜ ባውት ዩርሴልፍ ካላችሁ ዘው ብላችሁ አትገቡም፣ አይደለም ሰላምታ ትሰጣላችሁ፣ ስማችሁን ትናገራላችሁ፣ ከዛ ደግሞ ስላወቅኩ ደስ ብሎኛል ትሏቸዋላችሁ። እሷን የምታደርጉባት ይኸው እያስቀምጬ ላችኋለሁ ምድበ የምትሉት መሰላችሁ ሃይ አያም ትሉና ስማችሁን ኦር ጀስት ብላችሁ ቅጽል ስም ካላችሁ ወይም ንክኔም ትናገራላችሁ። ከዛ መጨረሻ ላይ ናይስ ቱ ሚቹ ትጨምሩበታላችሁ ምን እያላችሁ ነው መሰላችሁ? አያም እንትና ወይም ደግሞ እንደዚህ ብለህ መጥራት ትችላለህ። ናይስ ቱ ሚ ወይም ስላወቁ ደስ ብሎኛል እያላችሁ ነው። በምሳሌ ላሳያችሁ። ፎር ኤግዛምፕል ሳሙኤል ከሆነ ስማችሁ ሃይ አያም ሳሙኤል፣ ኦር ጀስት ሳሚ፣ ናይስ ቱ ሚቹ ትጨምሩባታላችሁ። ሳሙኤል ይባላለሁ ወይም ደግሞ ሳሚ ብለ ጥራኝ። ናይስ ቱ ሚት ዩ ስላወቅኩ ደስ ብሎኛል። ሁለተኛ፣ ኢየሩሳሌም ከሆንሽ እዚህ እያየሽኝ ያለሹ ሀይ አያም ኢየሩሳሌም። ከዛ ሲቆላመጥ ምንድን ነው ጄሪያ፣ ኦርጀስት ትሉና ጄሪ። ዛትስ ኢት። ሀይ አያም ዮሃንስ ኦርጀስት ጆን፣ ወይም ጆን ብለህ ጥራኝ። ከዛ መጨረሻ ላይ ናይስ ቱ ሚት ዩ። ቨሪ ጉድ ኦኬ። አናቆምም አናቆም፣ እንቀጥላለን በት ሰላምታ ስትሰጡ ደግሞ እዚህ ላይ እንደምታዩት ሶስት ነገር እንድታስታውስ እፈልጋለሁ። የምትሉት ብቻ ሳይሆን እንዴት እንደምትሉትም ማተር ያደርጋል? ፕሊስ ጋይስ ልክ እዚህ ላይ ፎቶ እንደምታዩት እንደዚህ ነው በቃ መስጠት ያለባችሁ ሰላምታ። የመጀመሪያው አይ ኮንታክት ነው፣ ሁለተኛው ፖስቸራችሁን ማስተካከል፣ ሶስተኛው ደግሞ ሃንድ ሼክ ነው። ምን ማለቴ ነው? አንደኛ እዚህ ፎቶ ላይ እንደምታዩት አይ ኮንታክት ቀጥታ፣ የትም ማየት የለባችሁም። በቃ የሰውየው አይን ብቻ ነው። ልክ እንደማስትሽ መጣበቅ አለበት አይናችሁ ሶ ስታስተዋውቁ ራሳችሁን ስታስተዋውቁ አይን ላይን እየተያያችሁ መሆን አለበት እንጂ እንደዚህ ብላችሁ ሄሎ አይ አም ሳሙኤል ኦር ጀስት ሳሚ ናይስ ቱ ሚት ዩ ማለት የለባችሁ። ሄሎ አይ አም ሳሙኤል ኦር ጀስት ሳሚ ናይስ ቱ ሚት ዩ። በቃ እንደዚህ ነው መሆን ያለበት፣ ቀጥታ እያያችሁ ማለት ነው። ልዩነቶቹን አያችኋል? ሶ ሁለተኛው የሚሆነው ደግሞ ፖስቸር። እንደዚህ ጉብጥ ብላችሁ ሄሎ አይ አም ምናምን ሳይሆን፣ ቀና ደረት ነፋ ተደርገው ሄሎ አይ አም ሳሙኤል ኦር ጀስት ሳሚ ሶ ፖስቸር እንዳይረሳ ሁለተኛው እዚህ ፎቶ ላይ እንደምታዩት ሰውዬው ቀና ብሎ እያሳየው ነው። በቃ ሰላም እያለም ሦስተኛው እና የመጨረሻው መረሳት የሌለባት ብዙ ሰውም አያተኩርባት ደግሞ እዚህ ሃንድ ሼክ ወይም ደግሞ ሰላምታ ሰላምታ ስትሰጡ ልክ ፎቶ ላይ እንደምታዩት ጠንከር ያለ ሰላምታ ስጡ። ስጨብጡ በቃ በደንብ ኮራ ብላችሁ መጨበጥ አለባችሁ እንጂ በጣም የደከመ ለው ምናምን ብላችሁ እንዳትሰጧቸው። እጃችሁ ግን ደግሞ ሰናያለም ብላችሁ እንዳትጨምቁና ሰዎችን አደጋ ውስጥ እንዳትከቱ ኦኬ። ስ መካከለኛዎች ጨበጣ ታደርጋላችሁ ማለት ነው። ያረሰን ስማችሁን ተናገራችሁ ከዛ ደግሞ ናይስት ሚቻላችሁ ስላወቅኩ ደስ ብሎኛል። ግን እንዳልኳችሁ ሶስት ነገሮች መረሳት የሌለባቸው ፖስቸር፣ ቀና ብላችሁ፣ ሃንድ ሼክ በደንብ ጠንካራ ያለ ሰላምታ and then eye contact ደግሞ ቀጥታ አይን ላይ እየተያያችሁ ግን ስማይል እንዳይረሳ ኦኬ። ፈገግ ማለት ሄሎ አም ኢየሩሳሌም ኦር ጀስት ጄሪ ማለት ሻለሽ። ያዛችሁኛ አሁን በዚህ መሰረት ቅድም ያላችኋትን ሻላ አድርጋችሁ የእናንተ ተራ ነው ማለት ነው ሃይ አያም እንትና ኦር ጀስት እንትና በልሚስኪ ፈገግ እያላችሁ ና ተንክ ዩ። አሁን እንቀጥል ወደ ሁለተኛው ደግሞ እንሄዳለን። ሁለተኛው አንኳር ነጥብ ወይም ደሞ ምሰሶ ኢዝ ኤሪያችሁን ትናገራላችሁ ከስማችሁ በኋላ። ኤሪያ ማለት ሌላ ትርጉም የለውም ቦታ ማለት የት እንዳደጋችሁ ወይም ከየት እንደመጣችሁ ነው። አሁን የት እንደምትኖሩ ባጭሩ መናገር ማለት ነው። እንዴት እንደምትናገሩ አሳያችኋለሁ። ኤሪያ ወይም ቦታችሁ ሶ ኤሪያችሁን ስትናገሩ ምንም ማንዛዛት አያስፈልገውም። አይ ዋዝ ቦርን ኢን ዚ አንደ አንደ ከዛ ኤሌመንታሪ ዚ ተማርኩ ምናምን ሳይሆን፣ አም ኦሪጂናሊ ፍሮም ቱ ሎና የመጣችሁበትን እዚች ላይ ታስገባላችሁ። በር አይ ሊቭ ኢን ብላችሁ እዚች ላይ አሁን የምትኖርባትን ቦታ ታስገባላችሁ። ይሄንን የምትጠቀሙት መቼ ነው? የመጣችሁበት ወይም ተወልዳችሁ ያደጋችሁበት ቦታ እና አሁን እየኖራችሁበት ያለው ቦታ ከተለያየ ነው። ሶ ከዚህ ነው የመጣሁት ወይም ተወልጄ ያደግኩት እዚህ ነው፣ ግን አሁን እዚህ ነው የምኖረው እያላችሁ ነው።

እዚህ ቦታ በት አይ ሊቭ ኢን እዚህ ቦታ። ለምሳሌ ሌላ ምሳሌ ልጨምርላችሁ ከኤርትራ የመጣ ሰው አሁን ካናዳ እየኖረ ከሆነ ምን ይላል? አም ኦሪጂናሊ ፍሮም ኤርትራ የመጣበትን፣ በት አይ ሊቭ ኢን ካናዳ አሁን የሚኖርበትን ማለት ነው። ሶ እዚህ ላይ እንደምታዩት አም ኦሪጂናሊ ፍሮም ኤሪትሪያ በት አይ ሊቭ ኢን ካናዳ ይላል ማለት ነው። እዚህ ላይ ደግሞ ሞር ፐርሰናል ማለት ከፈለጋችሁ ስንት አመት እንደኖራችሁ ጣል ማለት ከፈለጋችሁ እዛ ቦታ ላይ አቭ ቢን ሊቪንግ ኢን ትሉና ቦታውን ታስገባላችሁ። እዚች ላይ አቭ ቢን ሊቪንግ ብላችሁ እዚች ላይ ቦታ ይገባል። ፎር ትሉና ለስንት ጊዜ እንደኖራችሁ እዛ ላይ ማለት ነው። ኦኬ ጊዜ ታስገባላችሁ እዚች ላይ ሶ አዲስ አበባ ለአምስት አመት ኖር ያለው ስትሉ አቭ ቢን ሊቪንግ ኢን አዲስ ፎር 3 ይርስ ትላላችሁ። አቭ ቢን ሊቪንግ ኢን አዲስ ፎር 3 ይርስ አዲስ አበባ መኖር ከጀመርኩ ሶስት ዓመት ሆኖኝ እያላችሁ ነው። በያል ጨምርላችሁ ፈረንሳይ ሀገር መኖር ከጀመርኩ 5 አመት ሆኖኛል ማለት ስፈልግ ሌላ ምንም ታምር የለውም እኮ አቭ ቢን ሊቪንግ ኢን ፍራንስ ፎር 5 ይርስ። ስለዚህ እቺኛው የምትጠቀሟት ሞር ፐርሰናል ማድረግ ከፈለጋችሁና ስንት አመት እንደኖሯችሁ ጣል ለማድረግ ስትፈልጉ ማለት ነው። እዚህ ቦታ አለ እንደዚህ ያክል ኖር ያለው ስትሉ አቭ ቢን ሊቪንግ ኢን ዳዳዳ ፎር ደረዳ ኦኬ። አሁን ቀጥል ጊዜ የለንም። ወደ ቀጣይ ሶስተኛው ደግሞ የሚሆነው ፖዚሽን ፖዚሽን ሶ ናይ ነው ትንሽ ግራ ሊያጋባችሁ ይችላል። ፖዚሽን ማለት ሌላ ትርጉም የለውም ስራ ድርሻ ማለት ነው። ስራችሁን እንዴት እንደምትናገሩ ሶ፣ ፖዚሽናችሁን እንዴት ነው የምትናገሩት? ታዲያ የምትሰሩበትን ቦታ እንዴት ነው የምትናገሩት በእንግሊዝኛ? ከዛ ደግሞ ስራ ድርሻችሁን እንዴት ትነግሯችኋላችሁ? ግን ደግሞ እሷን ከማየታችን በፊት ገና እየጀመራችሁ ከሆነና ለተለያዩ ቦታዎች ደግሞ ሬዲ ሜድ የሆኑ ፍሬዞችን እንደዚህ አይነት አባባዎች የምትፈልጉ ከሆነ ልክ እንደ ሆስፒታል ሊሆን ይችላል፣ በትራንስፖርት ላይ ወይም አቅጣጫን ስጠይቁ በፕራክቲካል ኢንግሊሽ ኮርስ ውስጥ እዚህ ላይ በምታዩት ማለት ነው ሁሉንም አንድ ላይ አድርጌ አዘጋጅቼላችኋለሁ። ከእናንተ የሚጠበቀው ይቺን ቪዲዮ ስጨርሱ ዲስክሪፕሽን ባክሱ ላይ ሊንክ አስቀምጬላችኋለሁ ማለት ነው። ይህንን ካልኩ ወደ ፖዚሽን እንምጣ። ስራ ድርሻችሁን ስትናገሩ ወይም ደግሞ ፖዚሽን የት እንደምትሰሩ ምን እንደምትሰሩ ስትናገሩ ደግሞ ይችኛን ትጠቀማላችሁ። አያም ኤት ትሉና የስራ ድርሻችሁን አት ብላችሁ ደግሞ እዚህ ላይ ድርጅት ወይም ካምፓኒ ይገባል ማለት ነው። ኦኬ ሶ አይ አም ኤ ስራችሁን አት ድርጅቱ ዳትስ ኢት። ለምሳሌ ብሮንክ እንግሊሽ ውስጥ ቲቸር ነኝ ሰል ነኝ እንላለሁ። አይ አም ኤ ቲቸር አት ብሮንክ እንግሊሽ። አይ አም ኤ ቲቸር አት ብሮንክ እንግሊሽ። ልጨምርላችሁ። አዋሽ ባንክ ውስጥ ባንከር ነኝ ማለት ይፈለገስ አይ አም ኤ ባንከር ስራችሁ ነው የሚቀርበው መጀመሪያ አት ትሉና የት ነው አዋሽ ባንክ አይ አም ባንከር አት አዋሽ ባንክ ሌላ አንድ ልጨምርላችሁ ኢትዮጵያን ኤርላይንስ ወይም የኢትዮጵያ አየር መንገድ ውስጥ ቴክኒሽን ነኝ በሉኝ ሳታዊ ነው አወደ ታች ናይስ አይ አም ቴክኒሽን አት ኢትዮጵያን ኤርላይንስ አይ አም ቴክኒሽን አት ኢትዮጵያን ኤርላይንስ ኤንድ የመጨረሻው ደግሞ ንግድ ባንክ ውስጥ ወይም ሲቢኢ ውስጥ ድራይቨር ነኝ ማለት የፈለገ ሰው አይ አም አ ድራይቨር አት ሲቢኢ። ስለዚህ አንዴ ልድገምላችሁ። አይ አም ቲቸር አት ብሮንክ ኢንግሊሽ፣ አይ አም አ ዶክተር አት ሚኒሊክ ሆስፒታል፣ አይ አም አ ድራይቨር አት ሲቢኢ፣ አይ አም አ ባንከር አት አዋሽ ባንክ እያለ ይቀጥላል ማለት ነው። ስለዚህ በዚች መሠረት ደግሞ የራሳችሁን ስራ ተማሪም ከሆናችሁ ተመሳሳይ አይ አም አ ስቱደንት ብላችሁ መጀመር ብቻ ነው የሚጠበቅባችሁ። ለተማሪዎች አይ አም አ ስቱደንት ኦኬ፣ አይ አም አ ስቱደንት ያው ስራድሻችሁ ስቱደንት ስለሆነ ማለት ነው። አይአም ስቱደንት አት ብላችሁ ትምህርት ቤታችሁ ማስገባት ሰው። በዚች መሠረት ከያዛችሁልኝ እስካሁን ያየናቸውን ገና አልጨረስንም፣ ግን እስካሁን ያየናቸውን አንድ ፓራግራፍ ላይ ብናረጋቸው አሁን የመጣንባቸውን ሶስት አንኳሮች አይተናል አይደለም? ሰው እነሱን ጠቅለል አድርገን አንድ ላይ ስናረጋቸው ለምሳሌ እዚህ ላይ እንዳሳየኋቸው ናት ናኤል ወይም ናቲ እንዴት እንደሚያስተዋውቅ አሳያችኋለሁ ማለት ነው ሰው የመጀመሪያው ምን ይላል? አይ አም ናትናኤል ኦር ጀስት ናቲ። ማይስትሚችው

ትንሽ ነው የቀሩን። ከዚህ በኋላ ቀጣይ የሚሆነው አራተኛው አንኳር ኳሊፊኬሽን፣ ኳሊፊኬሽን ማለት ሌላ ትርጉም የለውም፣ የትምህርት ደረጃ ወይም የትምህርት ባክግራውንድ ማለት ነው። ምንድን ነው የተማራችሁት? ኳሊፊኬሽናችሁን፣ ወይም ደግሞ የተመረቃችሁበትን ሊሆን ይችላል የወሰዳችሁትን ኮርስ ስትናገሩ እንዴት እንደምትሉ አሳያችኋለሁ ማለት ነው። ፈርስት ዋን ኳሊፊኬሽን ስትገቡ ሌላ ነገር እንዳይመስላችሁ፣ ኦኬ። ብዙ ሰው የሚሳሳተው ምንድን ነው መሰላችሁ? ኤሌመንተሪ እዚህ ቦታ ተማርኩ ከዛ ደግሞ ሃይ ስኩል እንደት ተማርኩ ከዛ ዩኒቨርሲቲ ገብቼ እንደዚህ እዚህ ቦታ ተማርኩ ይላል፣ ማለት ነው። ይህ ስህተት ነው። ስለ ትምህርታችሁ ስታወሩ ሰውየው በቃ የሚመለከተው ምንድነው፣ ምን አይነት ባክግራውንድ ወይ ምን ላይ ነው ባክግራውንዳችሁ፣ ምን አይነት ነገር አጥንታችኋል ነው ጠቅለል አድርጋችሁ። እዚህ ላይ እንደምታዩት አይ ባክግራውንድ ኢን ትሉና፣ ፊልዱን ታስገባላችሁ የትምህርት አይነቱም ማለት ነው። በሎት እስቲ ከኔ ጋር አይ ሃቭ አ ባክግራውንድ ኢን፣ አይ ሃቭ አ ባክግራውንድ ኢን፣ ከዛ የተማራችሁትን ማስገባት ለምሳሌ

የያዛችሁትን ዲግሪ ስትናገሩ ነው የተማራችሁትን የጨረሳችሁትን ዲግሪ። ሁለተኛው ደግሞ አጫጭር ኮርሶች ከተማራችሁ እንዴት እንደምትሏቸው በእንግሊዝኛ እናያለን። ሰው የመጀመሪያው ዲግሪያችሁን ስትናገሩ፣ አያም ኤ ትሉና ፊልዳችሁን ታስገባላችሁ። ከዛ ግራጅዌት መጨመር፣ አም ኤ ግራጅዌት። ለምሳሌ የማርኬቲንግ ምሩቅ ነኝ ስትሉ ምን ትላላችሁ? አያም ኤ ማርኬቲንግ ግራጅዌት፣ አም ማርኬቲንግ ግራጅዌት። እሺ በነርሲንግ ከተመረቃችሁስ?

ግን ደግሞ ሰናይ ዲግሪ ለሌለንስ አጫጭር ኮርሶችን ዲግሪ ጭነንም ደግሞ ሌሎች አጫጭር ተጨማሪ ኮርሶችን የወሰድን የሶስት ወር የስድስት ወር ካለን ምን እንበል ካላችሁ፣ ደግሞ ችኛዋን ትጠቀማላችኋ። ሾርት ኮርስ ወይም አጫጭር ኮርስ ከወሰዳችሁ ደግሞ ኢ ሀቭ ኮምፕሊትድ ኤ ትሉና፣ ጊዜ ታስገባላችሁ የፈጀባችሁን፣ ኮርስ ኢን ትሉና፣ የኮርሱን ስም መናገር። በምሳሌ ላስረዳችሁ በግራፊክስ ዲዛይን የሶስት ወር ስልጠና አጠናቅጫለሁ ስትሉ

ስለዚህ ፋሽን ዲዛይን ላይ የሶስት ወር ኮርስ ወስጃለሁ። ሚልስ ምን ነው ሚው? አይ ሃቭ ኮምፕሊትድ ማን ይቀድማል ብያችዋለሁ፣ ጊዜው ሶ አይ ሃቭ ኮምፕሊትድ አ ስሪ ማንስ ኮርስ ኢን ፋሽን ዲዛይን ሶ እቺኛን የምትጠቀሟት አጫጭር ኮርሶች ከሆኑ ወይም ደግሞ ሰርቲፊኬት ካላችሁ የአጫጭር ኮርሶች ማለት ነው፣ በዚህ መልኩ በእንግሊዝኛ ትናገራላችሁ። ሶ ኔክስት የሚሆነው ግሪቲንግ አየን፣ ሰላምታ ኤሪያ አየን፣ ፖዚሽን ወይም የስራ ድርሻ አየን፣ የትምህርት ደረጃ ወይም ኳሊፊኬሽን አየን። ቀጣይ ደግሞ ወደ ፋሚሊ እንመጣለን። ፋሚሊ ወይም ስለ ቤተሰብ ስታወሩ እዚህ ላይ ዝባዝንኪ ማውራት ወይም ደግሞ በጣም ውጥንቅጡን በቃ ዲቴል ገብታችሁ ማውራት አይጠበቅባችሁም። ጀስት ነካ ነካ ነው የምታደርጉት ስለ ፋሚሊያችሁ ማለት ነው። ከሰው ማወቅ አይፈልግማ ስለ እናንተ ወንድም የት እንደሚሰራ፣ እህታችሁ የት እንደምትኖር፣ ስንት አመታቸው እንደሆኑ ማንም ማወቅ አይፈልግም። አውሩ የተባላችሁት ስለ ራሳችሁ ስለሆነ ስለ ቤተሰባችሁ ስታወሩ ጠቅለል አድርጋችሁ ነካ ነካ ከላይ ከላዩ ማለት ነው። በራ ታስቡ እንዴት እንደምታደርጉት አሳያችኋለሁ። ስለ ፋሚሊ ስታወሩ የመጀመሪያው ባለትዳር ከሆናችሁ ነው የሚመጣው። ባለትዳር ከሆናችሁ ስለወንድም እህት ማውራት ብዙ ጊዜ አልተለመደም፣ ስለልጆቻችሁ ነው የምታዋሩት ወይም ስለትዳራችሁ። ቢከዝ እናንተ ከቤት ወጥታችሁ አላ ቤተሰብ የምትሉት ሚስታችሁንና ልጆቻችሁን ስለሆነ ስለ እነሱ ነው የምታዋሩት። ባለትዳር ከሆናችሁ አያም ሜሪድ ዊት ትሉና፣ የልጆቻችን ቁጥር ስንት ልጆች እንዳሏችሁ እዚህ ይገባል። ኦኬ፣ የልጅ ብዛት ማለት ነው። ከዛ ኪድስ መጨመር። ለምሳሌ አግብቼ ሁለት ልጆች አሉ ይስትሉ፣ አይ አም ሜሪድ ዊዝ ቱ ኪድስ። አይ አም ሜሪድ ዊዝ ቱ ኪድስ። አግብቼ ሁለት ልጆች አሉ። አግብቼ አራት ልጆች አሉ ማለት ይፈልገስ፣ ይሄው ፎቶ ላይ እንደምታዩት አራት ልጆች ካሉት፣ አይ አም ሜሪድ ዊዝ ስንት ልጆች

አያችሁ እዚህ ላይ ሲብሊንግስ ማለት ነው ማን ናቸው? ብራዘር እና ማን ብራዘር ወይም ሲስተር ማለት ነው። ኦኬ ሲብሊንግስ አንድ ላይ ወንድም እህት ብላችሁ ጠቅለል ስታደርጓቸው ሲብሊንግስ ይባላሉ። ስለዚህ ቤት ውስጥ አምስት ነን፣ ቤት ውስጥ አራት ነን ስትሉ አይ አም ዋን ኦፍ ቁጥር ሲብሊንግስ። እዚህ ላይ ቁጥር ነው የምታስገቡት ማለት ነው። ግን የወንድም እህታችሁ ቁጥር ወይም ብዛት ብቻ ሳይሆን ፕላስ ዋን ታደረጓታላችሁ። ዋኑ ማን ነው? እናንተ ናችሁ ራሳችሁን ጨምራችሁ መቁጠር አለባችሁ። ኦኬ ቤት ውስጥ ሶስት ነን ካልኩ ሁለት ወንድም እና እህት አሉኝ ማለት ነው። ሶስተኛው እኔ እኔ ኦፍኮርስ። ስለዚህ ራሳችሁን ጭምር ቆጥራችሁ አም ዋነፍ ፋይፍ ሲብሊንግስ ማለት ትችላላችሁ፣ አም ዋነፍ ፎ ሲብሊንግስ ማለት ትችላላችሁ። በቃ አንድ ላይ ቆጥራችሁ ቤት ውስጥ እንደዚህ ነን ስትሉ በቃ ይሄን ያክል እንደዚህ ምናምን ብሎ መዘርዘር እራሱ አያስፈልግም። ከዛ ግን ኢፍ ዩ ዶንት ሃቭ ሲብሊንግስ ወይም ደግሞ ወንድም እህት ከሌላችሁ ብቸኛ ልጅ ነኝ ስትሉ ምንድ ነው የምትሉት? ብቸኛ ልጅ ማን ነው? ኦንሊ ቻይልድ ይባላል። በእንግሊዘኛ ኦንሊ ቻይልድ ማለት ብቸኛ ልጅ ማለት ነው። ስለዚህ አይ አም አን ኦንሊ ቻይልድ፣ አይም አን ኦንሊ ቻይልድ። ኦኬ፣ በዚች መሰረት ስለ ቤተሰባዎች ውስጥ ቀለል አድርጋችሁ አውሩልኝ፣ ተለማመዱ። በነገራችን ላይ ጀማሪ ከሆናችሁ እና ሰዎች ሪል ላይፍ ላይ የሚጠቀሙባቸውን ትክክለኛ ፍሬዞችን ከፈለጋችሁ ሁሉንም አንድ ላይ ፕራክቲካል ኤንግሊሽ የሚል አጭር ኮርስ ውስጥ አስቀምጬላችኋለሁ። ሶ ኤቭሪዴይ ኢንግሊሽን ቀለል ለማድረግ ያዘጋጀላችሁ ኮርስ ነው። እሷን የት ነው የምታገኛት? ስክሪኑ ላይ እንደምታዩት ዲስክሪፕሽን ቦክሱ ላይ እችን ቪዲዮ እንደጨረሳችሁ ዲስክሪፕሽን ላይ ሊንክ ነክታችሁ ቀጥታ ወደሱ ይወስዳችኋል። የምታገኛት የመጀመሪያዋን ሊንክ ነክታችሁ ወደሱ ይወስዳችኋል ማለት ነው። ከፋሚሊ በኋላ የሚመጣው ደግሞ ስድስተኛው ሆቢ ሆቢም ማለት ነው። ሶ ስለ ሆቢያችሁ ወይም ደግሞ ማድረግ ስለምትወዱት ነገር ስትናገሩት ታዲያ እንዴት ነው የምታወሩት? እልልል አድርግላችሁ? ማለት ያለባችሁ ምንድን ነው? in my free time, I usually ከዛ ሆቢያችሁን መናገር፣ እዚህ ላይ ማድረግ የምትወዱትን ነገር። በትርፍ ሰዓቴ ብዙ ጊዜ እንደዚህ ያደርጋለሁ ምናምን እያላችሁ ነው ማለት ነው። in my free time, I usually ይችን ስታነባት አደራችሁ፣ usually ሳይሆን እንደዚች፣ እስኪ በለት። usually usually ዥ አደለም፣ ዥ ዥ usually ለምሳሌ ብዙ ጊዜ በትርፍ ሰዓቴ ኳስ እጫወታለው፣ ባስኬት እጫወታለው፣ ከዛ ደግሞ መጽሐፍ አነባለሁ ስትሉ ተመሳሳይ፣ ኢን ማይ ፍሪ ታይም አይዩዥሊ ፕ ፉትቦል ፕ ባስኬትቦል ን ድ ቦክስ። ኢን ማይ ፍሪ ታይም ትል ባስኬትቦል ኦ ድ ቦክስ። ስለ ሆቢስ ተናገራችሁ ን ሁሌ እንደማደርግላችሁ ደግሞ ለእናንተ ቦነስ የሚሆን አላጣም ብዙ ሰው የማያውቃትንና እራሳችሁን ራሳችሁን ስታስተዋውቁ መጠቀም ያለባችሁ ግዴታ ግዴታ መጠቀም ያለባችሁን ነገር ደግሞ ልንገራችሁ። እሷም ምንድናት? ፐርሰናሊቲ ፐርሰናሊቲ ማለት ባህሪያችሁ ወይም ደግሞ ስብዕናችሁ፣ ምን አይነት ሰዎች ናችሁ ማለት ነው። ለምሳሌ እኔ ሰናይ ሰናይ ምን አይነት ሰው ነው? ተጫዋች ነው፣ አስኪ ነው ወይስ ደግሞ ኮስተር ያለ ሰው ነው? ምናምን እንዴት እንደምትናገሩት ማለት ነው። ኢንተርቪው ላይ ከሆናችሁ ደግሞ ትንሽ ለመሰከስም ትጠቀሙባታላችሁ። ጠንካራ ሰራተኛ ነኝ፣ እንደዚህ ነኝ፣ እንደዛ ነኝ ስትሉ ይቺ ነው የምትጠቀሙት ማለት ነው። አብዛኛው ሰው የሚሳሳተው ደግሞ ይህን ይረሰዋል፣ እራሱን ሲያስተዋውቅ ቁጥር ብቻ ነው የሚናገረው። በእዚህ ቦታ ተማርኩ ለእንደዚህ ዓመት እዚህ ቦታ እንደዚህ ያረግኩ ከዛ እንደዚህ ዓመት እንደዚህ ያደረግኩ ምናምን፣ ነገር ግን ሰዎች እሱን መስማት አይፈልጉም። ጭራሽ የስራ ኢንተርቪው ላይ ገብታችሁ እራሱ ሰዎች መስማት የሚፈልጉት እሱን አይደለም። እሱማ ሲቪያችሁ ላይ ተቀምጧል እኮ ቁጭ አድርጋችሁታል አይደለም። አንበብ ይችላሉ። እነሱ መስማት የሚፈልጉት ምንድን ነው? ከዛ ውጭ ያለው ማንነታችሁ ምንድን ነው? ኦፍኮርስ እነዛ ቁጥሮች ናቸው ወይም ደግሞ ያሳካችኋቸው ነገሮች ናቸው። እነሱ መወራት አለባቸው፣ በመጠኑ ነው። ግን ደግሞ ከዛ ውጭ ምን አይነት ሰዎች ናችሁ? ተጫዋች ናችሁ? አስቂ ናችሁ? ምን ይመቻቸዋል? ሆቢያችሁን ትናገራላችሁ። ቤት ውስጥ ስንት ናችሁ? ይሄንን ነው ማወቅ የሚፈልገው ሰው ማለት ነው። ሶ ፐርሰናሊቲ አይ ስንመጣ ግን ብዙ ሰው የሚያወሩ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ እያለ ነው በቃ እርግጠኛ ሆኖ ስለራሱ። ይሄንን ማድረግ የለባችሁ። እንግሊዘኛ አሜሪካን ፐርሰናሊቲያቸውን ሲናገሩ እርግጠኛ ሆኖ ሳይሆን ሰዎች እንደዚህ ነኝ ይሉኛል፣ ሰዎች እንደዚህ ነኝ ይሉኛል ይያሉቻውን ታውሉት ወይ እንጂ እርግጠኛ ሆናችሁ ከተናገራችሁ ውሸት ይመስላችሁ ይችላል በከዚያ ለራስ ሲቆርሱ አያሳንሱ አይደለ ኦፍኮርስ ስለራሳችሁ ጥሩ ጥሩ ነገር ታወራላችሁበት ማለት ያለባችሁ ሰዎች እንደዚህ ነህ ይሉኛል ትላላችሁ ማለት ነው ኦኬ እርግጠኛ መሆን የለባችሁ ስለዚህ አይ አም ፍሬንድሊ ሳይሆን የምትሉት ፒፕል ሴይ አይ አም ፍሬንድሊ ኦኬ ሶ ፒፕል ሴይ ብላችሁ ትጀምራላችሁ ሰዎች እንደዚህ ነህ ይሉኛል ተጫዋች ነህ ይሉኛል አስቂኝ ነህ ይሉኛል እርግጠኛ አይደላችሁ ማለት ነው ስለዚህ ፒፕል ሴይ ብላችሁ ትጀምሩና አይም ከዛ ስብናችሁ መናገር የተወሰኑትን ዚጋም ጥችላችኋለሁ። ፒፕል ሴይ አይም ፍሪንድሊ። ፍሪንድሊ ማለት ተጫዋች ተግባቢ ማለት ነው። ቀጠልን። ኢዚ ጎይንግ ካላችሁ ደግሞ ለማውራት ቀለል ያለ ሰው ማለት ነው። ቀጣይ ፋኒ። ፋኒ ደግሞ አስቂኝ፣ ጨዋታ አዋቂ ማለት ነው። ፋኒ። ቀጥሎ ሃርድ ወርኪንግ ነው፣ ታታሪ ወይም ጠንካራ ሰራተኛ አንደን። ለላስት ዋን ደግሞ ፍራንክ። ኦኬ ፍራንክ። ምንም ነገር መሸፋፈን መረድ ማለት ነው፣ ግልጽ ኦኬ፣ ፍራንክ ይባላል ግልጽ። ሶ ሰዎች ግልጽ ነው ይሉኛል ስትሉ people say አም ፍራንክ ትላላችሁ ማለት ነው። ስለዚህ people say እያላችሁ በጨረስ ነው፣ በቃ እነዚህ ማስገባት people say አም friendly ኢዚ going and ፋኒ። ሶ በሰባት አንኳሮች ራሳችሁ እንዴት እንደምታስተዋውቁ አሳያችሁ ማለት ነው። አሁን ከእናንተ ደግሞ የምጠብቀው ነገር አለኝ ማለት ነው። በዚህች መሰረት አሁን እቺን ቪዲዮ አይታችሁ አላችሁ አይደል? ኮሜንት ላይ ትገቡልኝና ራሳችሁን እስቲ አስተዋውቁልኝ ስማችሁን የት ቦታ እንደሆናችሁ ከዛ ስራችሁ ኳሊፊኬሽናችሁ ከዛ ቀጥላችሁ ደግሞ ስለ ፋሚሊ ከዛ ስለ ሆቢ እንደን ደግሞ ስለ ፐርሶናሊቲያችሁን ልብጭ አደጋችሁ በአንድ ፓራግራፍ እስቲ ተለማመዱ ከሰር። ከዛ እሷን ካወጣችሁ በኋላ እኔ ኮመንት አደረግላችኋለሁ ወይም አስተያየት ሰጣችኋለሁ እሷን ይዛችሁ በቃ ኮራ ብላችሁ ነው የምታስተዋውቁት ራሳችሁ ማለት ነው በት ደግሞ እዚህ ድረስ ስለመጣችሁ ቴንክ ዩ ለማለት ያክል ለዚህ ቪዲዮ የተጠቀምኩትንና እኔ ያዘጋጀሁትን ሙሉ ነው እዚህ ላይ እንዳያችሁት። ኖቱን በፒዲኤፍ መልክ በነጻ ማውረድ ከፈለጋችሁ ቴሌግራም ላይ ትገቡና ሰናይ አንደርስኮር ኢንግሊሽ ብላችሁ የምታገኙትን ቻናል እዛ ላይ ቁጭ አድርግላችኋለሁ። ገብታችሁ ከሱን አውርዳችሁ መጠቀም ብቻ ኦኬ። ሶ ዶንት ፎርጌት ቱ ፕራክቲስ። በቀጣይ ቪዲዮ ደግሞ እንገናኛለን።